ሰላም ሰላም፣ ጤና ይስጥልን ክብራትና ክብሯን፣ እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ስፖርት ላይ ትገኛላችሁ። ማንቸስተር ዩናይትድና አርሰናል የተመለከቱ ጉዳዮችን እናንሳ። ብሪያን ኤምቤሞ ቀዳሚ ጉዳያችን ይሆናል። ማንቸስተር ዩናይትድ ለዚህ የ25 ዓመት ካሜሮናዊ የፊት መስመር ተጫዋች ለሁለተኛ ጊዜ በይፋ ጥያቄ ማቅረቡ ተረጋግጧል። ቀደም ሲል እንደምታስታውሱት ከሳምንታት በፊት ማንቸስተር ዩናይትድ ለዚህ ተጫዋች 45 ሲደመር 10 ሚሊዮን ፓውንድ ለብሬንፎርድ ያቀረበው ጥያቄ ውድቅ ተደርጎበት ነበር። አሁን ደግሞ ማንቸስተር ዩናይትድ በድጋሚ ከ60 ሚሊዮን ፓውንድ በላይ ለዚህ ተጫዋች ገንዘብ በይፋ ማቅረቡ ተሰምቷል እና አሁን ማንቸስተር ዩናይትድ የዚህን ተጫዋች ፊርማ የማግኘት ውድል ከ90 በመቶ ከፍ ስለማለቱም ጭምር ነው የተገለጸ የሚገኘው። ይልቁን ባለፉት ጥቂት ቀናት ከዚህ ቀደም ስሙ ተያይዞ ከነበሩት የፊት መስመር ተጫዋቾች ጋር ስሙ ረገብ ብሏል፣ ለጥቂቱም ቢሆን ለምሳሌ እንደነ ሆጎ ኪቲክ ያሉ ተጫዋቾች ከሊቨርፑል ጋር ስማቸው መያያዝ ጀምሯል። አንዱ በሊቨርፑል ያልተሳካን ጊዜ እያሳለፉ ከሚገኝ ተጫዋቾች መካከል የሆነው ዳርዊን ኑኔዝ ተጫዋች ስዊች በመደራረግ ወደ ፍሬንች ሊግ ማቅናት እድላለሁ ተብሏል። ወደ ጀርመን ማለት ነው ፍራንክፈርት ከዛ ባለፈው ኢቲክ ወደ ሊቨርፑል የሚመጣባቸው አማራጮች እንዳሉ የተሰሙ ይገኛሉ። ይልቁኑ የማንቸስተር ዩናይትድ የዚህ ውድድር ዓመት ቀዳሚው ፊርማ ለማድረግ ምናልባትም ከማቲያስ ኩኛ በኋላ የቡድኑ ደንበኛ ቁጥር አንድ ታርጌት አድርገው የያዙት ተጫዋች ኤምቢሙ በመሆኑ ምክንያት አሁንም ዩናይትድ ለዚህ ተጫዋች የያዘው ድርድር ምናልባትም ተጫዋቹን ማግኘት በሚችልበት ደረጃ አቋም ላይ እንዲገኝም ጭምር ያስቻለው ነው የሚሉ በርካታ መረጃዎችን እየተመለከትን እንገኛለን። ለዛም ይመስላል እንግዲህ ባሳለፈው የውድድር ዓመት ሀያ ጎሎችን ያስቆጠረ ምናልባትም በጣም ድንቅ ጊዜን ካሳለፉ ተጫዋቾች መካከል አንዱ እንደነበረ የምናስታውሰው ነው። ራሱ ብሬንፎርድን ከተቀላቀለ በኋላ በጣም በርካታ የሚባሉ ግቦችን ካስቆጠሩ ተጫዋች መካከል አንዱ ልንለው እንችላለን እንግዲህ ባሳለፍነው የውድድር ዓመት ሀያ ጎሎችን አስቆጥሯል። ምናልባትም ይሄ በጣም አስደናቂ ይመስላል። በፕሪምየር ሊጉ ከተመለከትናቸው ማንቸስተር ዩናይትድ እንደ ቡድን በእንግሊዝ ፕሪምየር ሊግ አርባ አራት ጎሎችን አርባ ሁለት ጎሎችን ነበር አርባ አራት ጎሎችን ነበር ማስቆጠር የቻለውና ይሄኛው ካልወረዱ ቡድኖች በእንግሊዝ ፕሪምየር ሊግ ወደ ሻምፒዮንሺፑ ካቀኑ ቡድኖች ውጪ በሊጉ ሁለተኛው ዝቅተኛ ጎሎችን ካስቆጠሩ ክለቦች መካከል አንዱ ማንቸስተር ዩናይትድ ነው ብለን አፋችንን ሞልተን መናገር የምንችልበት የውድድር ዓመትን ነበር ያሳለፈው። ባሳለፍ ነው የውድድር ዓመት ሶ ከዚህ አንጻር ከተመለከት ነው ዩናይትድ እጅግ በጣም ደካማ የሚባል የፊት መስመር ተጫዋችን የያዘበት የውድድር ዓመትን ነበር ያሳለፈው እንደ ሌስተር ሲቲ ኢፕስዊች ታውን እንዲሁም ሳውዝሃምፕተንን ባሉ ክለቦች በጣም ዝቅተኛ የሚባሉ የእንግሊዝ ፕሪሚየር ሊግ ጎሎችን ያስቆጠሩ ቡድኖች ናቸው ከዛ ባለፈ ግን ኤቨርተንን ብቻ ነበር ምናልባትም በሊጉ ተርፈው ግን ከማንቸስተር ዩናይትድ ያነሱ ጎሎችን ማስቆጠር የቻሉት ስለዚህ አሁን ባለበት ሁኔታ ዩናይትድ ምንም ጥያቄ በሌለውና በማያሻማ መልኩ የፊት መስመር ተጫዋች ያስፈልገዋል። ለዚህ ደግሞ ኤምቤሙን የማግኘት እድሉ ከ90 በመቶ በላይ ከፍ ስለማለቱ በርከት ያሉ መረጃዎች ይጠቁማሉ። ራሱ የዚህ ተጫዋች ባለቤት የሆነው ብሬንፎርድ ምናልባት አንድ የውድድር ዓመት በተጫዋቹ ኮንትራት ላይ ይቀራቸዋል። ከዛ ባለፈ ይህ ነገር ቢሳካና ምናልባት ተጫዋቹ ቢቆይላቸው ደግሞ ለተጨማሪ 12 ወራት በብሬንፎርድ የመቆየት እድል ሊኖረው ይችላል። ግን አሁን ባለው ሁኔታ በ58 ሚሊዮን ፓውንድ የገዙትን ተጫዋች ከ60 በላይ ሚሊዮን ፓውንድ የሚጠጋ ገንዘብ ቀርቦለት ክለቡ ራሱ ተጫዋቹን በክለብ ውስጥ የማቆየት ፍላጎት ይኖረዋል ተብሎ አይጠበቅም። እርግጥ ነው በፕሪምየር ሊጉ ከሚገኝ ተጫዋቾች መካከል ባለፉት ጥቂት ጊዜያቶች በጣም ድንቅ ሊባል የሚችል ጊዜን እያሳለፈ ነው የሚገኘው። ከዚህ አንጻር ከተመለከት ነው አሁንም የተጫዋቹ ገበያ ላይ የሚኖረው ገንዘብ እንዲሁ በቀላሉ በትንሽ ገንዘብ ሊለቀቅ የሚችል ተጫዋች አይደለም። 242 ጨዋታዎችን በብሬንፎርድ ሲያከናውን 42ቱን ጎሎች ያስቆጠራቸው በፕሪሚየር ሊጉ ነው። በአጠቃላይ ሰባ ጎሎችን አስቆጥሯል። ይሄ ምናልባትም በትናንሽ በምንላቸው ክለቦች ውስጥ ከተቆጠሩ ጎሎች አንጻር ከተመለከት ነው የብሪያን ምቤሞ ጎሎች እጅግ በጣም በርከት ያሉ ቁጥሮችን የያዙ መሆናቸውን በደንብ መመስከር እንችላለን። እና አሁን ላይ ባሉት መረጃዎች በተጫዋቹ በኩል ምንም እንኳን እንደ እነ ቶተናም ስፐርስ ያሉ ክለቦች የተጫዋቹ ፈላጊ ናቸው፣ ኦፍኮርስ የሚያስማማን ነገር አሰልጣኝ ቶማስ ፍራንክ ወደ ቶተናም ማቅናታቸውን ተከትሎ ተጫዋቹ ወደዛ ሊሄድ የሚችልበት አማራጭ እንዳለን ቢጠቀስ ግን የቀዳሚ ምርጫው ተጫዋቹ ከቶተናም ይለቅ ማንቸስተር ዩናይትድ በመሆኑ ምክንያት ይሄ ዝውውር በጣም በጥቂት ጊዜያቶች ውስጥ እንደሚጠናቀቅ ነው የሚጠበቀው። ማንቸስተር ዩናይትድ ምናልባትም ከ16 ቀናት በኋላ ከ13 ቀናት በኋላ የ2025 26 የውድድር ዓመቱን በይፋ ይጀምራል። ሩበን አሞሪም ለተጫዋቾቻቸው ጥሪ አቅርበዋል ሪፖርት እንዲያደርጉ። ታዲያ በዚህ ስብሰብ ውስጥ በዚህ ወር መጨረሻ ማለት ነው። ኦልሞስት ዛሬ በፈረንጆቹ 25 ላይ እንገኛለን። በሚቀጥሉት ስድስት ቀናት ውስጥ የዚህ ተጫዋች ጉዳይ በብሬንፎርድ ምናልባት እንዲጠናቀቅ እንደሚፈለግም ጭምር ነው የሚጠበቀው። ማንቸስተር ዩናይትድም ፕሪሲዝንን ሲጀምር ሙሉ በሙሉ ተጫዋቹን ወደ ክለቡ ማምጣት እንደሚፈልግም ጭምር ነው የሚጠበቀውና። ይህንን እና ያለን ምናልባት የሚሳካላቸው ከሆነ በጣም ምርጥ ከሚባሉ ዝውውሮች ውስጥ አንዱ ሊሆን እንደሚችል እንጠብቃለን፣ ከማቲያስ ኩኛ በኋላ። ከዛ ባለፈ በዚህ ሰዓት ላይ የተነሳ የሚገኘው ጉዳይ በማንቸስተር ዩናይትድ በኩል ከተመለከተን ጆኒ ኤቫንስ ነው። ይሄ በሰር አሌክስ ፈርጉሰን ስር ሆነው ማንቸስተር ዩናይትድ ቤት ውስጥ ሆነ ዋንጫ ካነሱ እንዲሁም የመጨረሻ ጨዋታዎቻቸውን ካከናወኑ ተጫዋቾች መካከል በጣት የሚቆጠሩ ሁለት ተጫዋቾች አሉ። ቶም ሂተን እንዲሁም ራስ ጆኒ ኤቫንስ። ግን በማንቸስተር ዩናይትድ ይቆያል ተብሏል። የተጫዋች አንዱ ምክንያት ተብሎ እየተነሳ የሚገኘው በማንቸስተር ዩናይትድ የታዳጊ በአጠቃላይ ታዳጊዎችን በሚመለከት የእግር ኳስ እድገት ላይ ኃላፊነት ሊሰጠው እንደሚችል ነው እየተገለጸ የሚገኘው። ምናልባት አሁን አንጋፋ ከሚባሉ የማንቸስተር ዩናይትድ ተጫዋቾች መካከል አንዱ ነው። 33 የሚጠጉ ወጣት ተጫዋቾች አሉ በማንቸስተር ዩናይትድ በውሰት ሊያቀኑ የሚችሉበት እድል ያላቸው በእርግጥ በማንቸስተር ኮንትራት አላቸው። የትኞቹ በማንቸስተር ይቆዩ፣ የትኞቹ ደግሞ በውሰት ወደ ሌሎች ክለቦች ያቅኑ የሚሉ ጉዳዮችን በተመለከተ በዩናይትድ ሌላ ኃላፊነት ተሰጡት በዚህ ክለብ የመቆየት እድል ካላቸው ተጫዋቾች መካከል አንዱ ተደርጎ ነው የተነሳ የሚገኘው ስለዚህ ጆኒ ኤቫንስ ከእግር ኳስ ሪታየር ካደረገ በኋላ በዩናይትድ ይቆያል። ጄደን ሳንቾ በዩናይትድ 20 ሚሊዮን ፓውንድ የሚያቀርብ የትኛውም ክለብ ይህንን ተጫዋች ለመሸጥ ማንቸስተር ዩናይትድ ፈቃደኛ መሆኑ ነው የተገለጸው። ተጫዋቹ ለተጫዋቹ ማንቸስተር ዩናይትድ እየጠየቀ ያለው ገንዘብ እጅግ በጣም የወረዱ ከሆኑት መካከል አንዱ በደን ማንሳት እንችላለን። ሌላኛው ጉዳያችን የሚሆነው አርሰናልን የተመለከተ ጉዳይ ነው። ቪክተር ጊዮኬሬሽ በዚህ ሰዓት ላይ ከአርሰናል ጋር ተያይዞ የተነሳ የሚገኝ ተጫዋች እንደሆነ ይታወቃል። እንደምታስታውሱት የፊት መስመር ተጫዋች ማስፈር የሚፈልገው አርሰናል ስሙ ከበርካታ ተጫዋቾች ጋር ተያይዟል። በዚህኛው የዝውውር መስኮት እንደነ ቤንጃሚን ሴስኮ፣ ኒኮ ዊሊያምስ ባለፉት ጥቂት ቀናት እንደነ ኖኒ ማዱዌኬ ከዛ ባለፈ ደግሞ ምናልባትም ሮድሪጎን ከሪያል ማድሪድ ማግኘት የሚችሉባቸው አማራጮች ካሉም ጭምር ሲነሳ ነበር። አሁን የቪክተር ጊዮኬሬጅ ጉዳይ ምናልባትም እልባት ሊያገኝ የመጨረሻው ምዕራፍ ላይ እንደሚገኝ ነው የተገለጸው። ለዚህ ደግሞ የስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር የሆኑት ፌዴሪኮ ቫራንዳ በቅርቡ ከቪክተር ጊዮኬሬሽ ጋር ቁጭ ብለው በጠረጴዛ ዙሪያ ስለማውራታቸው ነው የተገለጸው። በዚህ ጉዳይ ላይ የተነሳው ጉዳይ ይህ ተጫዋች ከክለቡ መልቀቅ እንደሚፈልግ ነው። ምናልባትም ይህ የማይሆን ከሆነና በጋራ ስምምነት የማይለቁት ከሆነ ጉዳዩን ወደ ፈርዘር ሊያስኬድ እንደሚችል ነው። በተጫዋቹ በኩል የሚጠበቀው 68.5 ሚሊዮን ፓውንድ እነዚህ ተጫዋች ገንዘቦችን ይጠብቃሉ፣ በስፖርቲንግ በኩል አልያም 90 ሚሊዮን ዩሮ። እንደምታስታውሱት 27 ዓመት ላይ ነው የሚገኘው። በዚህ ሰዓት ላይ በአውሮፓ ከሚገኙ እጅግ በጣም አስደናቂ ከሚባሉ ጨራሽ የቤት መስፈርጫዎች መካከል አንዱ ነው ግን በዚያው ደቡብ አሜሪካ ላይ ትኩረታቸውን አድርገው ከሚሰሩት አልያም ለፖርቹጋል እግር ኳስ ደግሞ በጣም ቅርብ የሆነው አቦላ የተሰኘው ሚዲያ ተጫዋቹ ሙሉ በሙሉ በዚህኛው ውድድር አመት ከክለቡ ጋር የመቆየት ፍላጎት እንደሌለው ነው ይፋ ያደረገው። አርሰናልን የመቀላቀል እድሉ በጣም ሰፊ ተደርጎ ነው በዚህ ሳት ላይ የተነሳ የሚገኘው በዚህ ሂደት ላይ እንዲሁም በአርሰናል በኩል በተለይ በክለቡ በኩል ተጫዋቾችን ባለማስፈረሙ ምክንያት አንዳንድ ደጋፊዎች ቀረ ስለመሰኘታቸው ዘ ቴሌግራፍ ይዞት የወጣው መረጃ ያመላክታል። ከዛ ባለፈ የቶማስ ፓርቲ ጉዳይ አሁንም ሌላው በዚህ ክለብ ውስጥ እልባት አላገኘም። አሁን አንድ የአማካይ ስፍራ ተጫዋች የቶማስ ፓርቴን ተተኪ በማድረግ ወደ ክለባቸው ማምጣት እንደሚፈልጉ ተገልጿል። ይሄ ተጫዋች ደግሞ ምናልባትም ሌላኛው የፖል ፖግባ ስያሜን ከያዝ ተጫዋች መካከል አንዱ ነው። ጥቁሩ ሌላኛው ፖል ፖግባ የሚል ስያሜን አግኝተዋል። በዚህ ሰዓት ላይ በሴቪያ ይገኛል። ይሄ የአማካይ ተጫዋች ሉቼን አጉሜ ይሰኛል። ሀያ ሁለት ዓመቱ ላይ ነው የሚገኘው ምናልባትም በፊዚካል በፈርሲቲሊቲ እንዲሁም ደግሞ በቴክኒካል እስኪሎቹ ለአርሰናል ቶማስ ፓርቴን በተገቢው መንገድ መተካት የሚያስችል ኳሊቲ ያለው እየተባለለት ይገኛል። አሁን ላይ በፈረንሳይ ከሚገኙ አማካዮች ጥሩ የሚባል ተስፋ ተጥሎበታል። ባሳለፍናቸው ጥቂት ጊዜያቶች እንደነ ሾክስ ቆይታ አድርጓል። ከዛ ባለፈው ወደ ኢንተር ሚላን ነበር። ምናልባትም በኢንተር ሚላን ብዙ ትኩረት ከሳቡ ተጫዋቾች መካከል አንዱ ነበር። ባርሴሎና፣ አትሌቲኮ ዲ ማድሪድ የተጫዋቹ ፈላጊ ሆኖ የተመለከትንባቸው አጋጣሚዎች ነበሩ። አሁን ግን አርሰናል ይህንን ተጫዋች ወደ ክለቡ የማምጣት ማምጣት ቀዳሚ ፍላጎት እንዳለው ነው የተገለጸው። በአራት ሚሊዮን ዩሮ ነበር ወደ ሴቪያ ማቅናት የቻለ በ2023/24 የውድድር ዓመት እና ከዛ በኋላ የውሰት ወለም ቆይታን ነበር ወደ ራሞን ሳንቼዝ ካቀናበት ቆይታ ጊዜ ጀምሮ አሁን ግን አርሰናል ይህንን ተጫዋች ወደ ክለቡ የማምጣት ማምጣት ፍላጎት አለው ነው እየተባለ የሚገኘው በአርሰናል በኩል ያው እንደምታስታውሱት ጆርጊኒ ሆናቸዋል። አሁን ደግሞ ቶማስ ፓርቲ ናቸው የውድድር ዓመቱን መቆየት ይችላል ተብሎ አይጠበቅም ስለዚህ ባሳለፍነው ድር ዓመት በላሊጋው ጥሩ ተስፋን ካስመለከቱን ተጫዋቾች መካከል አንዱ ወደ ክለቡ ሊያመጣ የሚችልበት እድሉ በጣም ሰፊ ተደርጎ ነው እንግዲህ እየተነሳ የሚገኘው ኦሌክዛንደር ዚንቼንኮ በእንግሊዝ የመቆየት እድል አለው ተብሏል ይልቁንም በእንግሊዝ ብቻ አይደለም በለንደን የመቆየት እድሉ ሰፊ ነው ተብሏል አንዱ ደግሞ የተጫዋቹ ፈላጊ ፉልሃም እንደሆነ ነው የተነሳ የሚገኘው በእድሜ በጣም ወጣት ግን ደግሞ በብዙዎች እየተፈለገ የማይገኝ ተጫዋች ነው። አርሰናል በዝውውሩ ላይ በጣም ቀዝቀዝ ያለ ጊዜ ነው እያሳለፈ የሚገኘው። የቪክቶር ጌኬሬዥ ጉዳይ ከስፖርቲንግ ዳይሬክተሩ ጋር ማውራቱ ምናልባትም ወደ አርሰናል ሊያደርገው የሚችለው ጉዞ በአጭሩ ሊቋጭ የሚችልበት እድል በጣም ሰፊ ሰፊ ስለመሆኑ የተሰማ የሚገኘው ምናልባት ከማርቲን ዙቢመንዲ በመቀጠል በ2 በ2026 የውድድር ዓመት አርሰናል ሊያስፈርመው የተቃረበው ሁለተኛው ተጫዋች የመሆን እድሉ ሰፊ ሆኖ ነው በዚህ ሰዓት ላይ እየተነገረ የሚገኘው።